ተናባታችሁ ወደ እዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ እለት ሰው የመረጃዎችን ወናንተ ይማርሳችሁናል አብራችሁን ቆዩ። ማንቸስተር ዩናይትድ የጀደን ሳንቾን መመለስ እንደማይፈልጉ ለቼልሲዎች ግልጽ አድርጓል። እንደሚታወቀው ቼልሲዎች ቀደም ብለው የተጫዋቹን ውል ቋሚ ማድረግ እንደማይፈልጉ ነው እየተገለጸ የሚገኘው። እንግዲህ በሁለቱ ክለብ መካከል ያለው ስምምነት ተጫዋቹ በክረምቱ የዝውውር መስኮት ማለትም፣ ቼልሲዎች ከ22 እስከ 25 ሚሊዮን ፓውንድ ከፍለው በተለይም ደግሞ ከ14ኛና ከዛ በላይ ሆኖ የሚያጠናቅቁ ከሆነ ከ22 እስከ 25 ሚሊዮን ፓውንድ ከፍለው የተጫዋቹን ውል ቋሚ የማድረግ ውል ካቶበት ነበር ነገር ግን ይህንን ነገር ቸልሲዎች ለመቀበል ፈቃደኛ አይደለንም ሲሉ አሳውቀው ነበር። ነገር ግን ማንቸስተር ዩናይትዶች ተጫዋቹ ወደ ኦልድ ትራፎርድ እንዲመለስ እንደማይፈልጉ ነው በአሁን ሰዓት የሚወጡ መረጃዎች የሚጠቁሙት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የፊት መስመሩ ለማጠናከር ላይታች ማለቱ የማይቀር ነው። ሆኖም ለጀርመን የዝውውር ዜናዎች በእጅጉ ቅርቢ እንደሆነው ጋዜጣ ፍሎሪያን ፒተርበር ከሆነ ማንቸስተር ዩናይትድ ከተለያዩ የፊት መስመር ተጫዋቾች ጋር ንግግር ማድረጉ ከመጀመሩ በላይ አያሌ አጥቂዎችን በመመልመል ላይ የሚገኝ ሲሆን በተጨማሪም ከቡንደስ ሊጋው የሁጎ አክቲካ ና የቤንጃሚን ሲሶኮን ሁኔታ በቅርበት እየተከታተለ ይገኛል። ቪክተር ኦሽሜን የሊዝበኑ ዮክሬሽ በዝርዝራቸው ቁንጮ ላይ የሚገኙ ተጫዋች መሆናቸው ይታወቃል። በዋነኝነት ግን ዛሬ መመልከት ያለብን ነገር የቤንጃሚን ሲሶኮን ጉዳይ ነው። እንግዲህ ቤንጃሚን ሲሶኮ ወደ ማንቸስተር ዩናይትድ መዛወር እንደሚፈልግ ምንጮች እየዘገቡ ይገኛሉና ማንቸስተር ዩናይትድም ቢሆን የተጫዋቹ ፈላጊ እንደሆነ ይታወቃልና ወደ ማንቸስተር ዩናይትድ የመምጣት እድሉ እንደሰፋ ነው እየተገለጸ የሚገኘው። አዳዲስ መረጃዎች በሚወጡበት ጊዜ ወደ እናንተ የማደርሳችሁ ይሆናል። ሌላኛው መረጃችን እንግዲህ የአይደን ሄቨንን ጉዳይ እንመልከት። አይደን ሄቨን እንግዲህ በሌስተሩ ጨዋታ ጉዳት አስተናግዶ መውጣቱ የሚታወቅ ጉዳይ ነው እና በተለይም እንግዲህ ጉዳቱ በጣም አሳሳቢ እንደሆነ በርካታ መረጃዎች ወይም ምንጮች ሲገልጹት ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ የተጫዋቹ ጉዳያት ይህን ያህል እንዳልሆነ እና ዛትማች እንደማያቆየው ነው እየተገለጸ የሚገኘው ለዛም ደግሞ እንደ ኤቪደንስ መመልከት የሚቻለው ተጫዋቹ ሲወጣ በክራንች ሲወጣ እንዳልታየ ና ተጫዋቹ በኖርማል ሁኔታ እንደወጣ ነው እየታየ የሚገኘው። ኖርማሉ ከእያረገ ነው እየታየው ና ተጫዋቹ እንግዲህ ይህን ያህል ከባድ ጉዳት እንዳላስተናገደ ነው የሚወጡ መረጃዎች የሚጠቁሙት። በተያያዘ ዜና እንግዲህ ኦን ሀር ግሪቭስ ስለ አይደን ቨን አስተያየት ሰጥቷል። ይሄ ተጫዋች እንግዲህ የ18 ዓመት ልጅ ሆኖ እንደ 28 ዓመት ተጫዋች ነው የሚጫወተው ሲል ተናግሯል። የሚያደርጋቸው ውሳኔዎች በሙሉ ትክክለኛ ናቸው። ታዳጊዎችን እንደዚህ ማየት በጣም ያስገርማልና በሁሉ መመዘኛ መስፈርቶች ተጫዋቹ በጣም ድንቅ ተጫዋች ነው ሲል ኦን ሀር ግሪቭስ ስለ ተጫዋቹ አስተያየቱን ሰጥቷል። ማንቸስተር ዩናይትዶች ራፊኒያን ለማዘዋወር ፍላጎት እንዳላቸው እየተገለጸ ይገኛል። ዛሬ የሚወጡ መረጃዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትዶች ራፊኒያን ከባርሴሎና ለማስፈረም እንደተዘጋጁ፣ በተለይም በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። በተለይም ደግሞ ተጫዋቹ እንደሚታወቀው በአርሰናል በጥብቅ የሚፈልግ ተጫዋች ነው። ታዲያ ማንቸስተር ዩናይትድ የባርሴሎናውን አጥቂ ራፊኒያን ለማስፈረም እንደሚሰሩ እየተገለጸ ይገኛል ይገኛል እና ይሄ ነገር ደግሞ እጅግ ለማንቸስተር ዩናይትድ ጥሩ የሚባል ዜና ነው። በዛሬ ሁለት የወጡ መረጃዎችም ይጠቁማሉ። ማንቸስተር ዩናይትድ የፊት መስመር ተጫዋች በክረምቱ የዝውውር መስኮት ለማስፈረም በትጋት እየሰራ መሆኑን ተከትሎ አይኑን በ25 አመቱ የሊል የፊት መስመር ተጫዋች ጆናታን ዴቪድ ላይ ማሳረፉ ተገልጿል። የማንቸስተር ዩናይትድ ሰዎች ዴቪድን በቅርበት እየተከታተሉ ሲሆን ተጫዋቹ የውድድር አመቱ ሲጠናቀቅ ከኮንትራት ነጻ መሆኑን ተከትሎ በነጻ ተጫዋቹን ፊርማ ለማግኘት በእጅጉኑ ጠንክረው እየሰሩ እንደሆነ ተነግሯል። በተጨማሪም ዴቪድ ትልቅ የፕሪሚየር ሊግ ቡድን መቀላቀል እንደሚፈልግ የተገለጸ ሲሆን ማንቸስተር ዩናይትድ ይፋ ጥያቄ ካቀረበለት ለመዘዋወር ክፍት ይሆናል ተብሎ ይጠበቃል። ከዚህ በፊትም እንግዲህ ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆኖ ብቅ ብሎ ነበር። እንደሚታወቀው ተጫዋቹ ድንቅ እንቅስቃሴን ማሳየት ችሏል። በክለቡ እና የተጫዋችን ማንቸስተር ዩናይትድ ለማስፈረም እንደሚሰራ ዛሬ የሚወጡ መረጃዎች ይናገራሉ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ኑ